የኢትዮጵያ ብሔራዊ ባንክ ምግብ ነክ የዋጋ ግሽበት ካለፈው አመት በተመሳሳይ ወቅት አንጻር ከፍተኛ ቅናሽ ማሳየቱን ገለጸ። ግሽበቱ ባለፈው አመት ግንቦት ወር መጨረሻ ከነበረበት 25.6 በመቶ ዘንድሮ በተመሳሳይ ወቅት 12.1 በመቶ መድረሱ ተገልጿል። ሶስተኛውን ስብሰባ ያካሄደው የባንኩ የገንዘብ ፖሊሲ ኮሚቴ አጠቃላይ አመታዊ የዋጋ ግሽበት በሚያዝያና በግንቦት ወር 2017 ዓ.ም መጨረሻ ላይ 14.4 በመቶ መድረሱን ጠቁሟል። የዋጋ ግሽበት አሁን ካለበት ደረጃ በይበልጥ ለማውረድና የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለው ከባድ ጫና ለማቅለል ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ መተግበሩን መቀጠል እንደሚገባውም ገምግሟል። በሌላ በኩል ኮሚቴው የሀገር ውስጥ ኢኮኖሚ እድገት ተጠናክሮ እንደቀጠለና ለዚህም በግብርናው ዘርፍ እየታዩ ያሉ አብረታች እንቅስቃሴዎች ከውጭ ምንዛሪ አቅርቦት መሻሻል ጋር ተያይዞ በኢንዱስትሪው ዘርፍ ያለው የምርት እድገት መጨመር፣ የሸቀጦች ወጪ ንግድ በተለይም የቡናና የወርቅ ወጪ ንግድ መጠናከርና በመካሄድ ላይ የሚገኙ ትራንስፖርትና ቱሪዝም የመሳሰሉ አገልግሎቶች መስፋፋት የየራሳቸውን አዎንታዊ አስተዋጽኦ ማድረጋቸውን ገምግሟል። የሀገሪቱ የባንክ ስርዓት ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማ የተረጋጋ እንደሆነ የገመገመ ኮሚቴው በአንዳንድ ባንኮች የታየው የጥሬ ገንዘብ እጥረት በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ የብድር አገልግሎት መፍትሄ እያገኘ እንደሚገኝም ጨምሮ ገልጿል። በወጪ ንግድና በሀዋላ እንዲሁም በካፒታል አካውንት ከፍተኛ እድገት የታየ ሲሆን የገቢ ንግድ ግን እምብዛም ለውጥ አልታየበትም ያለው ኮሚቴው ከዚህ ጋር ተያይዞ የክረንት አካውንት ጉድለት የተሻሻለ ሲሆን አጠቃላይ የክፍያ ሚዛን ባለፈው ዓመት ከነበረበት ጉድለት ወጥቶ ትርፍ በማሳየት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 በነበረበት እንዲቆይ ተወስኗል። አሁን ላይ የተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ማስቀጠል አስፈላጊ በመሆኑ አሁን ያለው 18 በመቶ ዓመታዊ የብድር እድገት ጣራ እስከ ቀጣዩ መስከረም ወር 2018 የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ ባለበት እንዲቆይ ተወስኗል። ከነዚህ ሌላ ንግድ ባንኮች የረጅም ጊዜ ግምጃ ቤት ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳም ተወስኗል።